ተቋም ግንባታችንን ማጠናከር አለብን በሚል በ2018 ዓ ም ከተማን የሚመጥን አዲስ አበባን የሚመጥን አገልግሎት ለመስጠት ለመስራት ስልጠና ማካሄድ አስፈላጊ ነው። የአቅም ግንባታ ስራዎችን የተቋም ግንባታ ስራዎቻችንን አጠናክረን መቀጠል ነው። ከተቋም ግንባታዎቻችን አንዱ የፈጻሚውን አካል የአመራሩን አካል ማብቃት ነው። በሁሉ በአገልግሎት አሰጣጡ በተልኮ አፈጻጸሙ በግዳጅ አወጣጡ ከተማዋን የሚመጥን አንድ የሀገር ካፒታል ሲቲን የሚመጥን ኦፊሰር ያስፈልጋታል። ለዚህም ደግሞ የአዲስ አበባ ደንብ ማስከበር ባለስልጣን እንግዲህ የተጋን የሰራን ያለነው ነው። ይህንን ተቋም ብራንድ የሚያደርጉና የማስፈጸም አቅሙን የሚያሳድጉ ተግባራትን ማከናወን በስነ ምግባር የታነጸ ከብልሹ አሰራር የጸዳ ህዝብ የሚያከብር ህዝብ የሚደሰትበት አመራሮች የሚደሰቱበት ኃይል ያስፈልጋል ማለት ነው። የተቋሙን ደንቦች፣ መመሪያዎች ማወቅና በየጊዜው የሚሰጠውን አገልግሎት እያሻሻለ እንዲሄድ ያስፈልጋል ማለት ነው። የአዲስ አበባ ደንብ ማስከበር ባለስልጣን እውነቱን ለመናገር ጥንካሬያቸው በጣም ሲገለጽ አንደኛ ከጸጥታ አካል ጋር በመሆን የአደባባይ ኩነቶችን መስቀልን፣ እሬቻን፣ ዘመን መለወጫን፣ ሞሊድን፣ አረፋን፣ ሌሎችም የአደባባይ ኢቨንቶችን እንደ አንድ ወታደር እንደ ከተማው ፖሊስ በመሆን ከፖሊስ ጋር ተቀናጅታችሁ የፈጸማችሁት ነገር አኩሪ ነው። ይሄ ልትኮሩበት የሚገባል። በኮሪደር የልማት ስራው ላይ ትልቁ ድርሻ ያለው የአዲስ አበባ ደንብ ማስከበር ነው። ያለም አጋን የሰራችሁ ስራ በህዝብ ዘንድ ልዩ ቦታ አለው። ህዝባችን ደንብ ማስከበር የኛ ነው ብሎ ነው የሚያስበው። በጣም ጥሩ በጣም ከዚህ በላይ ምን አለ ለህዝብ መዋል። በልማት ስራው ላይ በኮሪደር መሰረተ ልማት ስራው ላይ የሰራናቸው ስራዎች ቀላል አለ። ልማቱ ተሰርቶ ደግሞ ክፍት ከሆነ በኋላስ መሰረተ ልማቱ እንዳይጎዳ የመንገድ አጠቃቀም ለህብረተሰቡ በማስተማር በመቆም ሳይክል መንገድ ይሄ ነው፣ እግረኛ መንገድ ይሄ ነው፣ የመኪና መንገድ ይሄ ነው፣ ግሪን ቦታ ይሄ ነው። እያንዳንዱ ኦፊሰር እኮ በየኮሪደር መሰረተ ልማቱ ላይ ቆሞ አስተማሪ ነበር። በምን በፀሐይ በምን በብርድ በምን በዝናብ እየተመታም ጨምር ማለት ነው። ከዚህ ውጪ የህግ ማስከበር ስራችን የህግ ማስከበር ስራችን ደግሞ በክብርት ከንቲባችን አቅጣጫ ሰጪነት ሁሉም የመንግስት መሬት ናቸው ተብለው የተገመቱት በሙሉ ተለቅመው ለእኛ ተላልፈዋል። በባንክ ማለት ነው እንድንጠብቅ ትእዛዝ ስትሆን ስትጠብቁ ነበር ማለት ነው። ግማሾቻችሁ ታፔላ በመለጠፍ ግማሹ ደግሞ ኦፊሰር በመመደብ በየክፍለ ከተማው እንደየክፍለ ከተማው የተልዕኮ አፈጻጸም አንድም መሬት አልተወረረም በ2017። ይሄ እንግዲህ እናንተ የምታውቁት ነው። እኔ ደግሞ በሚደርሰኝ መረጃ በምከታተለው ነው። ህገወጥ ግንባታን ቢሆን አንደኛ በገዛ መሬቱን ቢሆን የከተማው ማስተር ዲዛይኑን ባልጠበቀ መንገድ የሚሰሩ ስራዎችን እርምጃ በመውሰድ በማስተካከል የሰራችሁት ስራ በጣም ትልቅ ቦታ የሚሰጠው ነው። መሬት ማስፋፋትንም በተመለከተ ህገወጥ የጎዳና ንግድ ምናልባት የልማት ኮሪደሩ የፈጠረልን ጸጋ አለ፣ ያገዘን ነገር አለ። ግን ከዛ በፊት የአዲስ አበባ ደንብ ማስከበር ኦፊሰር መገናኛን ጽዱ ያደረገ፣ ሜክሲኮን ጽዱ ያደረገ የመንገድ ላይ ንግድን ታሪክ ያደረገ ሸራን ከከተማችን ውስጥ ጠራርጎ ያወጣ ስራ ነው የሰራችሁ። ይህንን በርካታ ስራዎች ሰርተናል። ይሄ ብቻም አይደለም። የህዝብ አጋርነታችንን ለማረጋገጥ ከየኪሳችሁ የተውጣጣ ብር ህፃናቶችን እያሳደግን ነው፣ እያሳደጋችሁ ነው። እንደ ተቋም ወደ ሰባ ስድስት የሚሆኑ ህፃናቶች እያደጉ ነው እየተማሩ ነው። ደብተር እየተገዛላቸው ነው። ቁሳቁስ እየተዘጋጀላቸው ነው። አሁን በአሁኑ ሰዓት አስራ ሁለተኛን ክፍል ጨርሰው ወደ ዩኒቨርሲቲ ለመግባት የተዘጋጁ የአዲስ አበባ ደንብ ማስከበር የሚያስተምራቸው ልጆች ከድሮ ጀምሮ አሉ። ይሄ በሰው ተኮር ስራችን ትልቅ ቦታ አለው። ስለዚህ በዚህ አስር ቀን ቆይታችሁ ውስጥ ጥሩ የሆኑ እውቀቶችን አግኝታችኋል። በጣም በሚገርም ሁኔታ ዲሲፕሊናችሁ በዚህ ዩኒቨርሲቲ ቆይታችሁ የተሻለ እንደሆነ ከዩኒቨርሲቲው ደርሶናል ማለት ነው። እኔም በእናንተ ኮርቻለሁ፣ በጣም ነው የኮራሁት ማለት ነው።